ትንቢተ ሆሴዕ ምዕራፍ ዐስራ አራት እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበልን። በወይፈንም ፋንታ የከንፈራችንን ፍሬ እንሰጣለን። አሶር አያድነንም፣ በፈረስ ላይ አንቀመጥም፣ ድሀ አደጉም በአንተ ዘንድ ምሕረትን ያገኛልና። ከእንግዲህ ወዲህ ለእጆቻችን ስራ አምላኮችን ናችሁ አንላቸውም በሉት። ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውም እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ለእስራኤልም እንደ ጠል እሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስም ስሩን ይሰዳል። ቅርንጫፎቹም ይዘረጋሉ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሳ ይጠግባሉ፣ እንደ ወይንም አረግ ያብባሉ። መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው? እኔ ሰምቼዋለሁ፣ ወደ እርሱም እመለከታለሁ። እኔ እንደ ለመለመ ጥድ ነኝ፤ ፍሬህ በእኔ ዘንድ ይገኛል። ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል።